ዘመን በገነባብኝ አራት ግርግዳዎች መካከል ብቻዬ ነኝ። ቀይ ሽብሮች በዚህ ተሰለፉ ይላል የቃሊቲ ፖሊስ። ለአባብዬ ብዬ የቋጠርኩለትን ሰሃን ቀኝ እጄን ሊገነጥለው ሲሆን ወደ ግራ ያዟዟርኩት። የአባብዬ ስንቅ ሲከብድኝ አልችል ስለው የከበደውንና አልችል ያልኩትን ፍቅሩን የሚገልጽልኝ ይመስለኛል። ደስ ይለኛል። እኔ ያጠብኩለትን ነው ለአምስት ዓመት እየለበሰ ያለው በሻንጣ እንደተሞላ እግሬ ስር ተቀምጧል። ቢያንስ በምግብና በልብስ ንጽህና እንዲጎልበት አልሻም። ቀይ ሽብሮች በዚህ በዚህ ፖሊሶቹ ሆም ብለው የሚጠቀሙበት ቤተሰብን የመግጫ መንገድ ይመስለኛል። የተራ ወንጀለኛ ቤተሰቦች እንኳን እንዴት ነው የሚያዩን? ቀይ ሽብር ነሽ ያቀኛል፣ ግን ሆም ብሎ ይጠይቀኛል። ይሄ ሁሉ ለእኔ የቅድመ አለም ተረት ነው። ቀይ ሽብር፣ መኢሶን፣ ደርግ፣ መግደል፣ መገዳደል፣ ቀይ ሽብር ይፋፋም፣ ኢትዮጵያ ትቅደም፣ አናርኪስት፣ ፋሽስት፣ ህዝባዊ መንግስት ጊዜ፣ ወታደራዊ መንግስት፣ አፈጮሌ፣ አድሃሪ፣ ቀልባሽ፣ ነጻ እርምጃ፣ ጆሮዬ መስማት ከመቻሉ በፊት የነበረ የቅድመ አለም ጫጫታ አይኖቼ ብርሃን ከመፀነሳቸው በፊት የነበረ የኦሪት ዘፍጥረት ትርክምክም። እዚህ ውስጥ እኔ የት ነኝ? ያኔ ለእኔ ምድር ባዷን ነበረች፣ አንዳችም አልነበራት፣ በጥልቁ ላይ ጨለማ ነበር። ሰውን በመልካችን እንደ ምሳሌያችን አንፍጠር። ያ ዘመን ለእኔ ከዚህ በምን ይለያል? ቃየል ወንድሙን አቤልን አልገደለምን? የአባቲስ የአባቲስ ከዚህ ብሎ ትርክት በምን የሚለይ ነው? ግን ቀይ ወንድሙን ገሎ ሲሰደድ ልጅ ነበረው። ሴት ልጅ ነበረው የምትወደው። ቀይ ሽብር አደለሽ? በግራ ተሰለፊ ምን ይዘጋሻል አለኝ። የልጅ ማስፈራሪያ ልምጭ ይዞ እግሮቼ መካከል ያስቀመጥኩትን ሻንጣን ስቼ ግራውን ያስኩ። በዚህ በኩል የተሰለፈ በፖሊሶቿ አይታዘንለትም። አንድ ፖሊስ ብቻ ነበር የሚቀርበኝ። አንተም በሆንኩ እለዋለሁ። ለምን ይለኛል። አባቴ ልቀቅ። ዝም ይልና በሐዘን ይታየኛል። ብትለቀው ምን ይጎልብሃል? እኔን በእሱ ወንጀል ያስሩኛል፣ ይላል። ለክፋት ሳይሆን አንቱ ማለት አያቅም። አንተም በሆንኩ ልቀቅ አድርጌ የሆኔ ይስር ከአባቴ የጨቅላ ፍቅር ማገናዘብንና ይሉኝታ የሌለው መውደድን ይጣለብኝ። አንዳንድ ጊዜ እንዲሁ ነው። ፍቅር መጠለያችን ይሆናል፣ የዕለት ጎርስ የዓመት ልብስ ጭምር። አባ ብዬ ግለኔ ከዚህ በላይ ነው ዓለሜ። ለአንድ ሰው የሚበቃው ዓለም ምን ያህል ነው? ለእኔ አባቴ ከመብቃትም አልፎ ተትረፍርፎልኛል። የተሟላ ዓለሜ ነው። ብሮጥ ብሸመጥ ጨርሶ የማልጋጨው የፍቅር አድማስ ሆኖ ከፊቴ ይነጠፋል የራሱ ፀሐይ የራሱ ጨለማ የራሱ ቀን የራሱ ሌት ያለው ዓለም የምበላውን የምጠጣውን የምለብሰውን ሁሉ የሚያቀብልልኝ ዓለም ጸደይ፣ በልግ፣ መጸው አገይ ሁሉም ያልተጓደለበት ዓለም። ከሰዎችና ከእግዚአብሔራቸው የምጠይቀው ይህን ዓለሚን ብቻ። የምተነፍሰው አየራቸውን እንኳን እተውላችኋለሁ። አባቴን፣ ዓለሚን፣ ፍቅሬን ብቻ ሳላስበውም ባ የወረደ ሻንጣው እግሮች መካከል አኖርኩት። ስንቁ ግን ይክበደኝ። ብዙ የተሸማቀቁና አንገታቸው ጎብጦ የደረቀባቸው ሰዎች ከፊቴና ከኋላ ተሰልፈዋል። ፍቅር በሰዎች ፊት አትሸማቀቅም ልላቸው ከጀለኝ። ነገር ግን አብዛኞቹ ስጋን እንጂ ፍቅርን ፍለጋ ዘ ይመጡ። በራሴ ኮራው። ከአቅሜ በላይ የሆነ ፍቅር ለዘራብኝ አባት ምስጋና ይገባዋል። አምስተኛ ክፍል ሆኜ ይመስልኛል። በፊትም በኋላም ከነበሩት መምህሮቼ ሁሉ በልጦ የሂሳብ አስተማሪ ትዝ ይልኛል። ከጥቁረቱ ጋር ሽበቱ ተነጻጽሮ የሚታይ እንደ ምርኩዝ አጭርና ቀጭን ማማሴ የመሰለ የሚያዳልጥ የተላገ ቀጭን ቆመጥ በብብቱ ይዞ ነው ክፍል ሲገባ። እንደ ገባ ተማሪዎች፣ የኢንቴጀርስ ቁጥሮችን አንድ ይበሉልኝ ይላል። አን እንላለን፣ ለጥቁ ይላል። ሁለት፣ እንላለን ለጥቆ ይላል። በዚህም ቅጥል ስሙ ለጥቆ ሆነ፣ ቲቸር ለጥቆ። ከኋላ ላሉ ልጆች በቅጡ አይታይም ነበር። ሽበት የወረረው ጸጉሩ ከወዲያ ወዲህ ሲል የምታስካካ ገብሳማ ዶሮ በልጆች ጭንቅላት ላይ ስትሄድ ይመስል ነበር። አንድ ቀን የቤት ስራ ሳልሰራ ክፍል ውስጥ ተገኘው። ለጥቆ ደግሞ በዚያች እህቱ በምትመስል አምሳየው ቆመጥ የቤት ስራ ያልሰሩ ልጆች ላይ ከንፈሩን ነግሱ ይወርድባቸዋል። የተለመደ ቢሆንም እንደ ክፉ ቀነጣ ሆኖ በፍርሃት መዳፊን ያሸሸው መስሉኝ እጄን ዘበር አደረግኩት። አጥንቴ ቋ ሲል ተሰማኝ። በጩኸት ክፍሉን አደበላለኩት። ለጥቆ መጀመሪያ ስቀብጥ መስሎት በቁጣ ዝም ሊያሰኘኝ ሞከረ፣ ግን አልሆነለትም። ለአብያ ሰመጠኝና እየደከመ ይመጣ የትምህርት ቤት ክሊኒክ ሄጄ ብታከምም ህመሙን ስላልቻልኩት ወደ ቤት የሰደዱኝ አባቴ ይህም የሆነውን አጣ ወዲያውን ወደ ትምህርት ቤት ይሄደ ይመስለኛል። ብቻ በችኮላ ወጣ። የሆነውን ሁሉ የተገነዘብኩት ከሳምንት በኋላ ተሽሎኝ ወደ ክፍል ስሄድ ነበር። ለጥቆ ተገጣጥቦ በደረቀ ቁስል ፊቱ፣ ኮረኮንቹ ወጥቶ ጉልበቴ ላይ ተደፋ። ይቅርታ አርጊልኝ፣ ይቅርታ አርጊልኝ። ያወቅሽልኝ የተማርሽልኝ መስሎኝ ነው። ደነገጥኩ። ተማሪዎች ሁሉ እኔን በጥላቸው ያዩኛል። ለጥቆ ከተንበረከክበት ሳይነሳ ይቅርታ ካላረግሽልኝ አባትሽ እዚሁ እንደሚገሉኝ ዝተዋል አለኝ። ብስቅስቅ ካልኩ ይቅርታ ለማድረግ እኔ ማን ነኝ የሚል ስሜት አድሮብኝ ዝም ብዬ ቆየው። ለጥቆ ደጅ ሳስጠናው መስሎት ከጉልበቴ ዝቅ ለማለት እየተንሸራተተ አንቺን የመሳሰሉ ልጆች ያሉኝ፣ አለ እኩዬ የሚያስመስለውን ሰውነቱን ደግፌ ለማስነሳት እና ለማቀፍ አልተቸገርኩም ነበር። እንደ ልጅ አንገቴ ውስጥ ገብቶ አለቀሰ። የክፍል ጓደኞች አስተያየታቸው ከጥላቸው ወደ ፍራቻ ሲሸጋገር ታወቀኝ። እንደ ተፈራው ቀረው። ማታ አባቴን ለምን እንዲህ እንዳደረገ እያለቀስኩ ጠየቅኩት። አባቴም ለማልቀስ እየዳዳው የፈለገሽን አጥፊ፣ ለምን እኔን መጥቶ እንደፈለገ አያደርገኝም? እንዴት አንቺን! እንዴት አንቺን ፍቅር ወርተራ ነው። ዛሬ ደግሞ አባቴን፣ የፈለግከውን አጥፋ፣ ለምን እኔን መጥተው እንደፈለጉ አያደርጉኝም? እንዴት አንተ እላለሁ። የአባቴ ፍቅር ድንገቱ ያለ አይደለም። በዘመን ሂደት፣ በረጅም ኑሮ ውስጥ የተጠራቀመ የፍቅር ጠብታ ነው ውስጤን የሞላው። ስም ይላል፣ ሆም ብሎ ፖሊሱ። ትግስት ትግስት ተጫኔ ያውቀዋል፣ ግን ይሰማዋል። የምትጠይቂው ተጫኔ ያፋርደው ቀይ ሽብር ነው። ስም እምላለሁ ያውቀዋል፣ ግን ይጠይቀኛል። ገላምጦኝ ይመዘግብና እዛ ይላል ወደ ግራ እያመለከተ፣ ያጠና አግዳሚ ላይ ይቀመጣሉ። ከዚህ ባልወጣ እኔ የታሰርኩ ቢሆን አባቴ ዝም ብሎ ስንቅ ያመላልስ ነበር። ለማስፈታት እየታገለ ይሞታል እንጂ በፍጹም በፍጹም በፍጹም እንደኔ ምግብ ይዞ አይንጋፈፍም። አሁን እንኳን እዛም ሆኝ እኔን ከስሜት ጉዳት ለመጠበቅ ይሞክራል። ቀጠሮ ሲኖረው ፍርድ ቤት ከተያየን ምን ታደርጊያለሽ ይለኛል። ስገባ አትግቢ ይለኛል። ሲመሰከርበት ሰምቼ እንዳልጎዳ ምስክርነት እንደ ስለት የማሰቃየትን ጠባይ እንዳለው የተረዳውት ያኔ ነው። ይሸነትራል ያለችውን ያላደገች የተስፋ ሽል ያስወርዳል። የህይወት ማኅፀን እንዳላፈራ ሁሉ ባዶ ይሆናል። ያን ቀን እያለቀሱ ከፍርድ ቤት ቤት ደረስኩ። ጉልበት ያለ ማቋረጥ ለሁለት ቀን ተብረከረከ። አባቴን እንኳን አንድ ተራ ሰው ራሱ የፈጠረው እግዚአብሔር የኔን ያህል አያውቀውም። ቢያውቀውማ ከሰማይ ሰማያት ወርዶ ይግባኝ ይጠይቅለት ጠበቃ የሚቆምለት ነበር። ትዝ ይለኛል፣ አስራ ሶስት ወይም አስራ አራት ዓመት ቢሆነኝ ነው። ድንገት ከእንቅልፍ ይነቃው ሰውነቴ ከአንሶላ ጋር መዋሃድ አቅቶት ያዳልጠኝ ጀምር ደግሞ ጭኖቼም ተጣብቀዋል። ግራ ተጋባው ሄራስኬ መብራት እንደ በራ ቢሆንም የሆነውን ማወቅ አልቻልኩም ነበር። ትልቁን መብራት አበራሁት፣ ከብርሃኑ ጋር ቷ ያለ ድንጋጤ መታኝ። ይሄ የመሞት ነገ ማልደርስ መሰለኝ እየሮጥኩ ወደ አባቴ በደም የተበከለ ቢጃሜን ያሳየው ደማው ደማ አባቢ መሞቴ ነው አልኩት እየተንቀጠቀጥኩ አባቴ በዚያ በሌሊት መኝታ ክፍል ውስጥ መጽሐፍ ያነብ ነበር መጀመሪያ ያልተገናዘበ ድንጋጤ ወረደበት ምን ምን ምን ሆንሽ እያለ ተነሳ የማንበቢያ መነጽሩን አውልቆ ወረወረው ተንቀጠቀጠ በኋላ ግን የተገናዘበ መርበትበት እንደ ዛር ወረደበት። ወደ አልጋው ሄደ፣ ተመለሰ፣ ሄደ፣ ቆመ። ዝም ተባባልን። ጥቂት እንደ ቆምን ፊቱን ከግንባሩ ጀምሮ ወደ ታች ዋዠቀና አየኝ። ጎም ያዘ፣ ለመስታወት እንደሚጠረገው እንደዛ ከፊቱ ላይ ፍርሃቱና መርበትበቱ ተውል ብለው ጠፍተው ነበር። አደግሽልኝ አለኝ። እንዲህ የሚለኝ መምጫ ሰዓቱን ጠብቄ ሆ ብዬ ካልሲውን ሳጥ ብለት ወይም መስታወት ለመወልወል ጠረጴዛ ላይ ሆኜ ሲያገኝ ነበር። አሁን ግን ግራ ገባኝ። በመድማስ እንዴት ትለቅ ይኮናል? አደግሽልኝ ሴት ልጆች ሲያድጉ ድንገት ይደማሉ እ መውደር ተፈቀደላቸው ማለት ነው። ነይ ብሎ ከነ ደም ያቀፈኝ ሳጥ በኝ ጭኑ ላይ ያስቀመጠኝ። የእሱም የሌሊት ልብስ እንደኔው በደም ተነካካ። ወስዶ ራሱ አጠበኝ። ሊነጋጋ ሲል ወጥቶ ሞዴስ ገዛልኝ። አጠቃቀሙን አሳየኝ። ሰራተኛዋ መካከላችን ልትገባ ፈልጋ ነበር። ዞር በይ ብሎ አፈጠጠባት። ከእኔ ልት ቀርቢያት ነው። የኔንም የእሱንም ልብሶች ራሱ አጠባቸው። ገንዳ ውስጥ ኝን ሁሉ ሲያደርጋየው ነበር። የተለመደ አባቶች ሁሉ ተግባር ይመስለኝ ነበር። አድጌ ሁሉ ሁሉን ስረዳ ከእናት በስተቀር ለሴት ልጁ ይህንን ያደረገ አባት የኔ አባብዬ ብቻ መሆኑን ተረዳው። አሁን ሳስበው እናት የሌላቸው ሴት ልጆች የሚጎልባቸው ሁሉ ምንም አልጎደለብኝም። አባብዬ እናትም ጭምር ነው። ቅመሱ ቅመሱ ቅመሱ ይላል ፖሊሱ ከስንቁ ላይ ከውስጥ ከስር እስኪ ለአባብዬ ጥሩ ምግብ መስራቴንም ማረጋገጠው በዚህ ሰዓት ነው አፌ ላይ እያጣጣምኩ ስቆይ ፖሊሱ በጥርጣሬ ዋጩ፣ እስኪ እስኪ አፍሽ ምላስሽን ወደ ውጭ ይለኛል። እዚህ ከመጣሁ አባቴን ከማግኘቴ በፊት ደስ የምሰኘው በዚህ ጊዜ ነው። አባቴ በመርዝ እንዳይሞት እንዴ የሚጠብቁት መሆኑን ስረዳ፣ እነሱም አይገሉትም የሚል ተስፋ ሽል ሆኖ ልቤ ላይ ይላወሳል። ቅበላ ከተሰኘው አለማየው ገላጋይ ደርሰት በጥቂቱ የወሰድኩት ነው። ሙሉውን ታሪክ ከመጽሐፉ ታገኙታላችሁ። ትሪያክን ከወደዳችሁት ቻናላችን ሰብስክራይብ አድርጉልን። ላይክ፣ ሼር፣ ኮሜንት ማድረግ የሚችላል። እናመሰግናለን።